ክብርና ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በባህር ዳር የምክክር ኮሚሽኑ አጀንዳ ማሰባሰብ ጀመርኩ ብሏል። ኮሚሽነሮቹ ተወርደናል፣ ኮሚሽኑ ሶስተኛው አድዋ ነው፣ እንደ ህገ መንግስቱ አልተወከልንም እንዳትሉም፣ ታጣቂዎች አጀንዳችሁን አቅርቡ የሚሉ ንግግሮችን አቅርበዋል። የፋኖ ኃይሎች በጉዳዩ ላይ ምላሽ ሰጥቷል። በዚህ ነባራዊ ሁኔታ በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንዳሉ ናቸው። በዝርዝር የምንመለከተው ጉዳይ ይሆናል። የአቶ ሽመልስ አብዲስ አስተዳደር የ35 ቢሊዮን ብር የጦር መሳሪያ ግዥ ስምምነት መፈረሙ ታወቀም። ይህ ጦር መሳሪያ የሚቀርበው ደግሞ ከፊልድ ማርሻል ብርሃኑ ጁላ ተቋም የሀገር መከላከያ ሰራዊት ነው፣ እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ስለ ጌታቸው ረዳ ጻፉት በሚል የተሰራጨው ደብዳቤ እያነጋገረ ነው። የብልጽግናው ልሳናት ሀሰተኛ ደብዳቤ መሆኑን ገልጸውም ዘግበዋል፣ ትሰሙታላችሁም። ህወሓት የማዕከላዊ ኮሚቴው ስብሰባን እያደረገ መሆኑን ገልጿል። ነባራዊ ሁኔታዎችን በመገምገም ቀጣይ አቅጣጫዎችን ለማስቀመጥ የሚደረግ ስብሰባ ነውን ብሎታል። ተጨማሪ ያለን ፕሬዚደንት ኢሳያስ አፈወርቅ የስብሰባ መጥራታቸው ተነገርም። ይህ በእንዲህ እንዳለ ሻቢያ ከኢትዮጵያ የሚሰነዘርብን ትንኮሳ ኢኮኖሚያዊ እድገቱን ለማሰናከል ነው ሲል አሳውቋል። ታደምጡታላችሁም። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች መታገትና መገደላቸው ተሰማም። በአማራ ክልል ርዕሰ መዲና ምክክር የሚል ድግስ በነበረበት ተመሳሳይ ዕለት ነው ይህ የተፈጸመው። ሌላኛው መረጃችን ነው፣ የትግራይ ጊዜያዊ ምክር ቤት ከአሜሪካ ኤምባሲ ጋር መነጋገሩን ገለጸም። በቀጣይም ከአፍሪካና አውሮፓ ህብረት ጋር መክራለሁ ብሏል። እንመለከተዋለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን አቋማቸውን በአስቸኳይ ግልጽ እንዲያደርጉ አሜሪካ ጠየቀች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። በባህር ዳር የምክክር ኮሚሽኑ አጀንዳ ማሰባሰብ ጀመርኩ ብሏል። ኮሚሽነሮቹ ተዋርደናል፣ ኮሚሽኑ ሶስተኛው አድዋ ነው፣ እንደ ህገ መንግስቱ አልተወከልም እንዳትሉ፣ ታጣቂዎች አጀንዳችሁን አቅርቡ የሚሉ ንግግሮችን አሰምቷል። የፋኖ ኃይሎችን በጉዳዩ ላይ ምላሽ ሰጥቷል። በዚህ ነባራዊ ሁኔታ ውስጥ በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድን የመንግስት ስርዓትን በመቀየር ፕሬዝደንት የማድረግ ተልዕኮ እንዳለው የሚነገርለት የብልጽ ግናው ፕሬዚደንት ምክክር ኮሚሽኑ ሊያነሳቸው የሚገቡና የማይገቡ በሚል አጀንዳዎችን የለዩለት ይህ ኮሚሽን ዛሬ በባህር ዳር አጀንዳ ማሰባሰብ መጀመሩን ይፋ አድርጓል። በሀገሪቱ በመሰረታዊነት በተቃውሞ ጎራ ውስጥ ያሉ ፓርቲዎችን ያላካተተው ነፍጥ አንግበው አገዛዙን የሚታገሉ ኃይሎች ውድቅ ያደረጉት ይህ ኮሚሽን ዛሬ ባህር ዳር ላይ ከስድስት ሺ በላይ ሰዎችን በማሰባሰብ የአጀንዳ ልየታና የክልሉ ተወካዮችን መረጣ ጀምር ያለው ሲል አሳውቋል። በብልጽግናው ፓርላማ የተቋቋመው የብልጽግና በጀት ተመድቦላቸው እየሰሩ የሚገኙ የኮሚሽኑ ሹመኞች ያደረጓቸው ንግግሮች ደግሞ ለታጣቂዎች ጥሪ እናቀርባለን፣ የአማራ ህዝብ እንደ ከዚህ ቀድሞ አልተወከልኩም እንዳይል፣ ኢትዮጵያ ተዋርዳለች፣ ዛሬ ታሪክ ተሰርቷል፣ እኛ ሶስተኛው አድዋንን ወዘተ የሚሉት ይገኙበታል። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆን ነው። ይቺ ሀገር እንደዚህ ሆነ አትቀር የዓለም መሳቂያ ሆነ አትቀርም። በሦስተኛው አድዋ ማለትም ሀገራዊ ምክክር አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። እለቱ የተባረከ ነው። ዛሬ በባህር ዳር ታሪክ እየተሰራ ነው። ለታጣቂዎች በድጋሚ አሁንም በድጋሚ ጥሪውን ያቀርባል። ይህን ኮሚሽን በተመለከተ ከፋኖ ነው ኃይሎች በኩል ከዚህ በፊት በተደጋጋሚ ውድቅ የሚያደርጉ ምላሾች ሲሰጡ ነው የቆዩት። ከሰሞኑም የፋኖ አመራሩ አስረስ ማረ ኮሚሽኑን የፖለቲካ ደላላ ሲሉ ገልጸው ባህር ዳር ላይ የሚደረግ ስብሰባ የሚያመጣው ለውጥ የለም ነበር ያሉት። ፖለቲካ ደላላ ስራ የሚሰራ አካል ነው በዚህ ሀገር ሰላምና ደህንነት ጸጥታ፣ አንዳችም ፋይዳ የሌለው በተዋጊ ኃይሎች ወይም ደግሞ የፖለቲካ ተሳትፎ እያደረግን ባለን ኃይሎች ይሁንታ ያልተመሰረተ ምንም አይነት ፖለቲካዊ ግብ እና ሰላም ብሔራዊ መግባባትን ሊያሰፍን የማይችል ቡድን መሆኑ ይታወቃል። አስቀድሞ አጀንዳውን ጭምር ሴት የተደረገለት ስብስብ ነው። የሆኖ ሆነ ሆኖ በክልሉ ርዕሰ መዲና ባህር ዳር የስብሰባ እየተደረገ በሌሎች የክልሉ አካባቢዎች ደግሞ ጥቃቶችና ውጊያዎች ናቸው የነበሩት። ምዕራብ ጎንደር ቋራቱ መታቅራቢያም፣ ሰሜን ጎንደር ዛሬ ማቀራቀርና ሰጋሉ በተባሉ አካባቢዎች፣ ጎጃም ቀጠና ሞጣ ራጤም፣ ሰሜን ሸዋ ጃማ ወንዝና አራርት የተፈጸሙ የደፈጣ ጥቃቶችና የደረሱ ሰብአዊ ጉዳቶችም ዕለታዊ አብነቶች ናቸው። የአቶ ሽመልስ አብዲሳ አስተዳደር የሶስት ነጥብ አምስት ቢሊዮን ብር የጦር መሳሪያ ግዢ ስምምነት መፈረሙ ታወቀም። ይህ ጦር መሳሪያ የሚቀርበው ደግሞ ከፊልድ ማርሻል ብርሃኑ ጁላ ተቋሚ የመከላከያ ሰራዊቱ ነው። አቶ ሽመልስ አብዲሳ ከሰሞኑ ባሰራጩት መልእክት የሚሆን በተደጋጋሚ በሚያደርጓቸው ንግግሮች የመንግስታቸው ቀዳሚ ኃላፊነት የአራት ኪሎን አስተዳደር መጠበቅ እንደሆነ ተናግረዋል። ይህ እድል ካመለጠን መቼም አናገኘውም ሲሉ በምርጫ ቢሸነፉ እንደማይወርዱ ያረጋገጡበትን መልእክት የእድል ኳሷን ከመቆጣጠር ጋር እያወዳደሩ ማቅረባቸው የሚታወቅ ነው። ለዚህ የአራት ኪሎን መንበር የመጠበቅ ተልእኳቸው ደግሞ የሀገር መከላከያ ሰራዊቱ እንዲታጠቃቸው የሚጠበቁ የነፍስ ወከፍና የቡድን መሳሪያዎችን ያገኙ ዘንድ ስምምነት ተፈራርሟል። በእርግጥ ባለፉት ዓመታት የኦሮ የኦሮሚያ ክልል መንግስት ኃይሎች የታጠቁትን መሳሪያም የኦሮሞ ወጣቶችን ለመግደል የኦሮሞ ህዝብን ቅየም የጦርነት አውድማ ለማድረግ ነው የተጠቀሙበት። የሆነው ሆኖ ሰሜኑ ትጥቅ አልፈታም እንደውም እየታጠቀ ነው የሚሉት አቶ ሽመልስ አብዲሳም በክልሉ ሚሊሻ ጽህፈት ቤት በኩል ከሶስት ነጥብ አምስት ቢሊዮን ብር በላይ የጦር መሳሪያ ውል መፈራርማቸውን ምንጮች ካደረሱን ሰነድ መረዳት ተችሏል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በሚል የተደራጀው ኩባንያ አካል የሆነውና ቢሾፍቱ የሚገኘው የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በአሁኑ ወቅት ከተባበሩት አረብ ኤምሬቶች ጋር በጋራ በመሆን እያመረቷቸውና እየገጣጠሟቸው ካሉ የጦር መሳሪያዎች መካከል በከፍተኛ ቁጥር ለኦሮሚያ ክልል ሚሊሻ ማስታጠቅ እንዲቻል በፊልድ ማርሻል ብርሃኑ ጁላ ውሳኔ መሰረት ስምምነት እንዲፈረም የተደረገ ስለመሆኑ ነው ምንጮቹ ያከሉት። አገዛዙ የሀገርን ሀብት የጦር መሳሪያ መሸመቻ ዜጎችንም የነዚህ መሳሪያዎች ገዳይነት መሞከሪያ ላብራቶሪ አድርጎም ቀጥሏል። በዚህኛው ስምምነት መሰረት ከሰባ ሁለት ሺህ በላይ የሚሆኑ መሳሪያዎችን ለመረካከብ ስምምነት የተፈጸመ ሲሆን የክልሉ ሚሊሻ ይታጠቃቸዋል ተብለው ከተገለጹ የትጥቅ አይነቶች ዝርዝር ውስጥም 58 ሺህ የፒኬኤም 56 የክላሽ ሞዴል 14ሺ ጥቁር ክላሽና እንደዚሁም በመቶዎች የሚቆጠሩ የመትረየስ የቡድን መሳሪያዎች የተካተቱበት ነው። እነዚህ በስምምነቱ የተቀመጡ የነፍስ ወከፍና የቡድን መሳሪያዎች ለሚሊሻ ከሚፈቀድ ውጭ የሆኑም በአሁኑ ወቅትም የመከላከያ ሰራዊቱ ታጥቋቸው የሚገኙ መሆናቸውንም ልብ ይሏል። ከዚህ የመሳሪያና ተተኳሽ ባለፈም ለአቶ ሽመልስ አብዲሳ ኃይሎች የአልባሳት ምርቶችን በመከላከያ ፋውንዴሽን የአዳማ ጋርመንት ኢንዱስትሪ አማካኝነት እንዲቀርብ በብርጋዴር ጀነራል ደረጀ መገርሳ ትእዛዝ ስለመሰጠቱ ምንጮቹ ይጠቁማሉ። አገዛዙ ለአምስት ዓመታት የጦርነት ማዕከል አድርጎ በቀጠለው ኦሮሚያ ክልል አሁን አሁን የመግዣ ስልት አድርጎ እየተጠቀመበት የሚገኘው ሌሎች እየመጡብህ ነው አሳልፈህ እንዳትሰጠን የሚለውም ሆኗል። ከሰሞኑ ሰባተኛ ዓመቱን ሲያከብር በአመዛኙ በጠራቸው የኦሮሚያ ክልል ሰልፎች ላይም ይህ በጉልህ ተንጸባርቋል። የክልሉን ህዝብ ሀብት የጦር መሳሪያ መግዣ ያደረጉት የግዳይ ኮሚቴ አቋቁመው ሊሂቃኑን የሚገድሉበት፣ በሌሎች ወንድም የሀገሪቱ ህዝቦች ዘንድ በጥርጣሬ እንዲታይ የሚነግሩበት፣ ድሮን አሰማርተው ፖለቲካዊ ጥያቄ ያነገቡ የክልሉ ወጣቶችን የሚገድሉበት፣ የኦሮሞ ህዝብ ግን በእነዚህ ጠብቁን በሚሉት ሽማምንት በ500 ዓመታት ታሪክ ደርሶበት የማያውቅ መከራን ያስተናገደ ነው የሚለው ነው። ግን በፖለቲከኞች በኩል የሚነሳ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ጌታቸው ረዳ ጻፉት በሚል የተሰራጨው ደብዳቤ እያነጋገረ ነው። የብልጽግናው ልሳናት ሀሰተኛ ደብዳቤ መሆኑን ገልጸው ዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝደንትና የጠቅላይ ሚኒስትር አብይ አህመድ ጉዳይ ላለፉ ሳምንታት መነጋገሪያ ሆኖ የቀጠለ ነው። የብልጽግናው መሪ በኢሜይል ፕሬዝደንት ምረጡ ከሚለው አዋጃቸው ውጭም በቤተ መንግስት በተደረገው ንግግር አቶ ጌታቸው ረዳ መሰናበታቸው እንዲነገራቸው ከማዘዝ ባሻገር ጄኔራል ታደሰ ወረደ ፕሬዝደንት መሆናቸውን በመስማማት ካቢኔያቸውን እንዲያሳውቋቸውን በመግለጽ የተጠናቀቀ ስለመሆኑ መዘገቡ ይታወሳል። ትናንት ከአንድ ድረገጽ ጋር ቆይታ የነበራቸው አቶ ጌታቸው ረዳ ደግሞ አሁንም የትግራይ ፕሬዝደንት መሆናቸውን ገልጸው መንግስታዊ ሰነዶች ላይ እንደሚፈርሙም፣ አስተዳደራዊ ጉዳዮችን ካሉበት ሆነው እንደሚመሩ ነገር ግን በዚህ ወቅት በውጭ ሀገር እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ፣ ይሁን እንጂ ወደ ትግራይ ቢመለሱ የደህንነት ስጋት እንዳለባቸው ማብራራታቸው ይታወሳል። ከዚህ በኋላ ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ አቶ ሲያመጡ ጌታቸው ረዳ የጊዜ አስተዳድሩ ፕሬዚዳንት ሆነው እንዲቀጥሉ ደብዳቤ መጻፋቸውን በማህበራዊ ትስስር ገጾች መሰራጨት የጀመረው መጋቢት 27 2017 ዓ ም እንደተጻፈ ተደርጎ የቀረበው ደብዳቤም አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሆኖ እንዲቀጥሉ መሾማቸውን ይመለከታል የሚል ርዕስ አለው። ይሁን እንጂ ደብዳቤ ሐሰተኛና የተቀነባበረ ስለመሆኑ ታውቋል። ኢቢሲን ጨምሮ የብልጽግናው ልሳናትም የደብዳቤውን ሐሰተኝነት በተመለከተ ዘግቧል። ልሳናቱ በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ የሹመት ደብዳቤ እንደተጻፈ ተደርጎ የተቀነባበረ ሐሰተኛ ደብዳቤም በማህበራዊ ሚዲያው የተሰራጨ ይገኛል። ነገር ግን ጠቅላይ ሚኒስትር አብይ አህመድ የሚሰጡ ሹመት ይፋ የሚያደ ያደርጉት በጠቅላይ ሚኒስትር ጽህፈት ቤት ኦፊሻላዊ ትስስር ገጽ ላይ ቢሆንም እስካሁን የወጣ መግለጫ ለመኖሩን አረጋግጠናል ሲሉ ነው የዘገቡት። ህወሀት የማዕከላዊ ኮሚቴው ስብሰባን እያካሄደ መሆኑን ገለጽም። ነባራዊ ሁኔታዎችን በመገምገም ቀጣይ አቅጣጫዎችን ለማስቀመጥ የሚደረግ ስብሰባ ነው ብሎታል። የፕሪቶሪያው የሰላም ስምምነት ተፈራራሚ የሆነው ህወሓት በተለይም ባለፈው ዓመት መጨረሻ ካደረገው ጠቅላላ ጉባኤ በኋላ በቀውስ ውስጥ የሚገኝ ሲሆን በታሪኩ አጋጥሞት እንደማያውቅ ሲገልጽ እንደነበር የሚታወስ ነው። በወቅቱ ከተደረገው ጉባኤ ራሱን የነጠለው የአቶ ጌታቸው ረዳ ቡድን ህወሓት እንዲድን እንደገና ጉባኤ ማድረግ አለበት ሲልም ይገልጻል። ደብረ ጽዮን ገብረ ሚካኤል በሊቀመንበርነት የሚመሩት ህወሀት ግን ጉባኤው ድርጅቱን ያዳነ ነው ይላል። የብልጽግናው መንግስት ተቋም ምርጫ ቦርድ በአንጻሩም ያን ጉባኤ ውድቅ አድርጎ ህወሀትን ከየትኛውም የፖለቲካ እንቅስቃሴ አገጃለሁ ሲል የገለጸው ከሳምንታት በፊት ነበር። ህወሀት በሰጠው ምላሽ ደግሞም በትግራይ ህዝብ ላይ የተከፈተው የፍጅት ጦርነት ለመከላከል የመሪነት ሚና በመውሰዱ ምክንያት ህወሀት በምርጫ ቦርድ ህጋዊ አይደለህም ተብሎ ከጥር 10 2013 ጀምሮ ተሰርዞ ቆይቷል ሲል አስታውሶ ከፌደል መንግስቱ ጋር ያለው ግንኙነት ፖለቲካዊ እንጂ በቦርድ ውሳኔ የሚገዛ ስላለመሆኑ መግለጹም የሚዘነጋ አይሆንም። የሆኖ ሆኖ ህወሓት ዛሬ የማዕከላዊ ኮሚቴውን ስብሰባ እያከናወነ ስለመሆኑ ይፋ አድርጓል። መደበኛ ስብሰባ መሆኑን የገለጸው ድርጅቱም ይህ የማዕከላዊ ኮሚቴው ስብሰባ ያለፉት ስድስት ወራትን አፈጻጸም በመገምገም ቀጣይ አቅጣጫዎች ለማስቀመጥ ያለመ ስለመሆኑ ነው የገለጸውም። ፕሬዚደንት ኢሳያስ አፈወርቄ ስብሰባ መጥራታቸው ተነገረም። ይህ በእንዲህ እንዳለ ሻቢያ ከኢትዮጵያ የሚሰነዘርብን ትንኮሳ ኢኮኖሚያዊ እድገታችንን ለማሰናከል ነው ሲል ገልጿል። የጦርነት አጋር ሆነው የሰላም ስምምነት ያራራቃቸው ሻቢያና ብልጽግና ሽኩቻቸው አሁንም እንደቀጠለ ነው። አፍሪካን ኢንቴሊጀንስ ደግሞ ፕሬዚደንት ኢሳያስ አፈወርቄ የቀይ ባህር ካውንስል ስብሰባ እንዲያደርግ እየጎተጎቱ ስለመሆኑ ነው የዘገበም። አስመራ ቀይ ባህርን በተመለከተ የሪያድና ካይሮን ደጅ እየጥናች ስለመሆኑ የሚገልጸው መረጃው በ በቅርቡ የተደረጉ ጉዞዎችና የቀረቡ ጥያቄዎችንም ያትታል። በመጋቢት ወር መጀመሪያ ኦስማን ሳላህ ወደ ሪያድ ማቅናታቸውና በፕሬዚደንት ኢሳያስ አፈወርቅ የፊርማ የተጻፈ ደብዳቤ ማቅረባቸው፣ ይህ ደብዳቤም ለመሐመድ ቢን ሳልማን ጥያቄ የያዘ ስለመሆኑም ያብራራል። ይህም የቀይ ባህር ምክር ቤት እንዲሰበሰብ የሚል እንደሆነ ነው የሚገልጸው። ስምንት ሀገራት ያሉት ይህ ካውንስል መደበኛ ስብሰባ ያደርግ ዘንድ የሚማጸንም ሆኗል። በኅዳር 223 የኢትዮጵያው ጠቅላይ ሚኒስትር በዚህ ካውንስል ውስጥ ለመካተት ጥያቄ አቅርበው እንደነበር አስታውሶ አይቀርም ሳይሳካ እንደቀረም ያብራራል። አሁን አሰብ ላይ ፍርሃት ያደረበት የአስመራው መንግስት ጅቡቲ፣ ግብጽ፣ ኤርትራ፣ ጆርዳን፣ ሳውዲ አረቢያ፣ ሶማሊያ፣ ሱዳን እና የመን የሚገኙበት ስብስብ ድጋፍ እየጠየቀ ስለመሆኑም አትቷል። ይህ ደግሞ የተባበሩት አረብ ኢሚሬቶች በአፍሪካ ቀንድ የወደብ ልማት ተጽዕኖ እያሳደረች ነው የሚል ማሰባሰብ አጀንዳን በማዘጋጀት ጭምር እየተሰራበት ያለ ሆኗል። የፕሬዚደንት ኢሳያስ አፈወርቅ የመንግስት ሳውዲ አረቢያ ከጎኑ የተሰለፈች ስለመሆኑ ለማሳየት የሻቢያ መገናኛ ብዙኃን ሪያድ አሰብ ወደብ ላይ የቢሊዮን ዶላሮችን ኢንቨስትመንት ፍላጎት ማሳየቷን መግለጻቸውን የሚጠቅሰው ዘገባውም ከሳውዲ በኩል የተደረሰው የቅርብ ስምምነት ግን ሌላ ነው እያለም ይቀጥላል። ከቅርበት አንጻር ሳውዲ አረቢያ አሰብንም ብዛም ትኩረት እንዳልሰጠችበት የተሰራጨውን የአሰብን ኢንቨስትመንት መረጃንም እንዳላረጋገጠች አንስቶም በመጋቢት ወር መጀመሪያ ወደብ የማስተዳደር ስምምነትን ያከናውነችው የጅቡቲው ታጁራ ወደብን እንደሆነም አስነብቧል። ይህ ወደብ የኢትዮጵያ መንግስት እንዲያስተዳድረው ከወራት በፊት ጥያቄ ቀርቦለት እንደነበር የሚታወስ ነው። ኢሳያስ ሌላኛውን ድጋፍ ፍለጋ እየተመላለሱበት ያለው ሀገር ደግሞ ግብጽ ነው። በፈረንጆቹ መጋቢት 23 አብዱል ፈታል ሲሲ የውጭ ጉዳይ ሚኒስትሩ ባድር አብድላቲም ከኢሳያስ ልዑ ጋር ካይሮ ላይ መምከራቸውን አስታውሶ የደህንነት ሹሙ ሐሰን መሐመድ ረሽድም የዚህ አካል ነበሩ ብሏል። ዋነኛ አጀንዳው ደግሞ ቀይ ባህር ዳርቻ ላይ የማይገኙ ሀገራትን ከባህሩ መከላከል እንደነበረና በዚህ ረገድ የካይሮ ድጋፍ በበቂ ሁኔታ ኢሳያስ ማግኘታቸውን አንስቷል። በሌላ በኩል የሻቢያው ቃል አቀባይ ትናንት የኢትዮጵያ ፖለቲከኞች ትንኮሳና ዘመቻን በተመለከተ ማብራሪያ ቀርበዋል። የኢትዮጵያ ፖለቲካዊ ዘመቻ ኤርትራ ከያዘችው የኢኮኖሚ እድገትና ካላት ተስፋ ለማደናቀፍ ያለመ ነው ሲሉም ይገልጹታል። የትኛውን ተስፋ እንደሆነ ግልጽ ባያደርጉም፣ እኛ እንደናንተ ኢኮኖሚያዊ ችግራችንን ለማከም የውጭ እርዳታና ብድር ላይ አንተማመንም የሚሉት የሻቢያው ሰው ቀጠናው የኢኮኖሚ ግቦች በዜሮ ድምር ስሌት መጓዝ የለባቸውም ሲሉም ነው የሚያነሱት። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች መታገትና መገደላቸው ተነገረ። በአማራ ክልል ርዕሰ መዲና ምክክር በሚል ድግስ በነበረበት ተመሳሳይ ዕለት ከክልሉ ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች በጅምላ ታግተዋል። ከጥቂት ሳምንታት በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍችና ጉሃ ጽዮን መካከል አሊ ዶሮ በተባለ ስፍራ ከአዲስ አበባ ተነስተው ወደ ደብረ ማርቆስ በማቅናት ላይ የነበሩ ወደ ስልሳ አካባቢ የሚሆኑ ዜጎች ታግተው ደብዛቸው ጠፍቷል። የታገቱ ችግረኞች ድሃ ቤተሰቦችም 5 ሚሊዮን ብር ተጠይቀው ልመና መውጣታቸውን መግለጻቸው የሚታወስ ነው። ከዛ እገታ ቀጥሎ ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከገረፎ ከተማ ወጣ ብሎ ባለ ስፍራ በሁለት ተሽከርካሪዎች ላይ በተፈጸመ እገታ አርባ ተሳፋሪዎች ታፍኖ መወሰዳቸው የሚታወስ ነው። ዛሬም ይህ ቀጥሎ እገታው በጓዜዮንና ቱሉ ሚልክ መካከል ባለ ስፍራ ላይ ተፈጽሞም በርካቶች ታፍኖ መወሰዳቸውን የአሽከርካሪዎች የጋራ ገጽ አሳውቋል። በዚህ እገታ ወቅት ተኩስ በመከፈቱ ምክንያት የተገደሉና የተጎዱ ታጋቾች መኖራቸው የተነገረ ሲሆን እገታውን የፈጸመው አካል ግን እስካሁን በውል አልታወቀም። ከሁለት ሳምንታት በፊት የተፈጸመውን እገታ በተመለከተ የኦሮሞ ነጻነት ጦር እየመረመረው መሆኑንና የምርመራ ውጤቱንም እንደሚያሳውቅ ገልጾ የነበረ ቢሆንም እስካሁን የተባለ ነገር ግን የለም። ያልተለቀቁ ታጋቾችን አስለቀቅን የሚሉት የብልጽግና አውሮፕላን ተሳፋሪዎችም ጉዳዩ ግድ ይሰጣቸዋል ተብሎ የሚጠበቅ አይሆንም። እነዚህ ታጋቾች ከባህር ዳር ወደ አዲስ አበባ ጉዞ ላይ እያሉ ታግተው ደብዛቸው ሲጠፋም አገዛዙ ደግሞ የባህርዳሩን ድግስ ድግስ በሁሉም ልሳናቱ በኩል በቀጥታ በማሰራጨት ስራ ላይ ተጠምዶ ነበርና የትግራይ ጊዜያዊ ምክር ቤት ከአሜሪካ ኤምባሲ ጋር መነጋገሩን ገለጸ። በቀጣይም ከአፍሪካና አውሮፓ ህብረት ጋር እመክራለሁ ብሏል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ አሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር ነው ተገናኝቶ መምከሩን ያሳወቁም። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈርና ምክትላቸው ደጀን መዝገብ የተመራው ልዑኩም ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ በጊዜያዊ አስተዳድሩ ቁመና በፕሪቶሪያ የሰላም ስምምነት አፈጻጸም ላይ ምክክር እንዳደረገ ተነግሯል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ ቀጣይ ምርጫ ማካሄድ ስለሚቻልበት መንገድ ልዑኩ ከአምባሳደሩ ጋር መነጋገሩን የክልሉ የመገናኛ ብዙሀን ዘግቧል። በተመሳሳይ በአፈጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይም ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው ያመለክታል። በተያዙ ዓመት 2017 ዓ ም መመረጥ በትግራይ ወቅታዊ ጉዳይ ላይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀለ ማቅናታቸውም የሚታወስ ነው። የልዑካን ቡድኑ በፕሬቶሪያ የሰላም ስምምነት አተገባበር፣ በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላምን ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳድሩ ፕሬዚደንት ጌታቸው ረዳና ከህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ጋር መምከራቸውን አሳውቀውም ነበር። አሜሪካ ፕሬዚደንት ቭላዲሚር ፑቲን አቋማቸውን ግልጽ እንዲያደርጉ ጠየቀች። ፕሬዚደንት ፑቲን ስለ ሰላም እንደዚሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግሯል። ፑቲን ለዩክሬኑ ጦርነት ሰላማዊ ልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገልጸዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዚደንት ውሳኔ ላይ መድረስ አለባቸው ሲሉም በብራስልስ ከነበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በኋላ ገልጿል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥሏል ሲሉ ከሷል የአሜሪካው ፕሬዚደንት ዶናልድ ትረምፕ ከሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶችን ግን አጠናክረው ነው የቀጠሉት። ባለፈው ወር በሳውዲ አረቢያ የተካሄደው ውይይትን ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በኩል እስካሁን ውሳኔውን በግልጽ ይፋ አላደረገችም። ሩሲያ ና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነትን የሚያስቆም የተኩስ አቁም ስምምነት መፈረማቸውን ከዚህ በፊት መግለጻቸው የሚታወስ ነው። አሁን የሩሲያው ፕሬዚደንት ፑቲን ደግሞ አቋማቸውን በፍጥነት እንዲያሳውቁ እየተጠየቁ ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከስድስት ወራት በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር።